ሰላም ሰላም፣ እንዴት ናችሁ? ዛሬ ደግሞ የገጠመን ሁለት ነገር ነው። አንደኛው ባትሪው ነው የነበረው ችግር፣ ይሄኛው ነበረ ማለት ነው። በዚህ ነው ቀየር ነው። ሁለተኛው ይሄ ኔጌቲቭ ያነብ ነበረ እና ምንድን ነው ኔጌቲቭ ሲያነብባችሁ ባይዘው ወይ ባትሪ ሲባል ሁለት አይማራጫቸዋል። አራት ባትሪ ስትቸገር ሁለት ችግሮች ገጥሟቸዋል። የባትሪ አንዱ ቀጥታ ካልሆነ አይሰራም ወይ አይበራላችሁም፣ ይሆናል ሁለተኛ ደግሞ ሰክታችሁት ራሱ አይበራም። ሰክታችሁት የማይበራ ከሆነ ሞር ከረንት ድሬን ያደርግባቸዋል ማለት ነው ይሄ ባትሪ። ስለዚህ ፖዘቲቭ ብቻ ስትነቅሉት ይበራል። ቀጥታ ሰክታችሁት፣ ይሄ ገመድ ቀጥታ ሰክታችሁት፣ ከዛ በኋላ ይሄ ፖዘቲቭ ትነቅሉትና ኦን አድርጉታላችሁ። ያኔ ጠፍቶ የነበረ ይበራላቸዋል ማለት ነው። ለምንድነው ችግሩ ማለት ነው? ይሄኛው ከሚሰጠው ከረንት ይሄ ቦርድ ይሄ ትራንስፈርመሩ ከሚያወጣው ከረንት ሞር ይሄ ድሬን ያደርግባችሁና ሾርት እንዳደረገ ያስባል ማለት ነው ቦርዱ። ስለዚህ ምን ያረጋል? ሃይ ከረንት ዲማንድ ሲያረገው ባትሪው ራሱ ሬጉሌተሩ ያጠፈዋል ማለት ነው። አንዱ ስለ ባትሪ በዚህ የምታቁበታላችሁ ሰዎች ሲጠይቁ ሲነግሯቸው ቶሎ ቶሎ ይጨርሳል አሊያም ደግሞ ጠቅሎ አይበራም ካሏችሁ በዚህኛው ነገር እንትን ይላል ማለት ነው። ሌላኛው ይሄ አንዱ ነው። ስለዚህ ምን ማድረግ ትችላላችሁ? አንዱ ባትሪ አውጥታችሁ ቀጥታ እንዲሰራ ማድረግ ነው። ሌላኛው ደግሞ ባትሪ ከተገኘ ባትሪ መቀየር ነው ማለት ነው። በባለ ስድስት የ የሶላር ባትሪ መቀየር ትችላላችሁ። በቀጥታ ከተገኘ ደግሞ ሰ በቀጥታ መቀየር ትችላላችሁ። ከተገኘ ደግሞ የሊፖ ባትሪ ምንድነው? ሊፖ ባትሪ ማለት የላፕቶፕ ቻርጀር ውስጥ ሊፖ ባትሪ የሚባሉ አሉ። አሊያም ደግሞ የፓወር ባንክ የፓወር ባንክ አለ ግን እሱ ምንድነው የምታደረጉት? 33 ነው የሚያወጣው ወይ ደግሞ 37 ነው የሊፖ ባትሪው። ስለዚህ እናንተ ምን ታረጋላችሁ መሰላችሁ ሲሪየስ ታደረጉና ሁለት ሲደመርላችሁ ስንት ይሆናል ማለት ነው? 33 37 ኦልሞስት ወደ 37 ነጥብ ምናምን ይመጣል ማለት ነው። 7 ነጥብ አራት ይመጣል። ስለዚህ 6 ቮልት ኦልሞስት እንደ አባብ መጥቶላችኋል። ስለዚህ ያለምንም እንትን ይሆንላችኋል። 3.7 ግን አክቹአሊ አናቱ ላይ ከተጠቀማችሁበት ብዙ እንትን አይኖረውም ማለት ነው። አንዱ እሱ ነው ማለት ባትሪ በተለያየ አማራጮች መጠቀም ትችላላችሁ። እንደም የሆነ ጊዜ ያየሁት የሞባይል ባትሪ ምናምን ስተጠቅመው ምናምንም አይቻለሁ። ግን የተሻለ የምን ታረጋላችሁ መሰለህ ቀላል የላፕቶፕ ባትሪ አላ። የላፕቶፕ ባትሪው ውስጡ ሴሎች ነው ያሉ፣ ሊፖ ባትሪዎች ነው ያሉ። እነዛን ሰብሩትና፣ አሁን ለምሳሌ ከአግሎት ጉሎ ውጭ የሆነ የላፕቶፕ ባትሪ ታመጡና ወይ ከጥገና ቤት ሄዳቸው ታመጡና፣ እሱ ስትሰብሩት ትለኩታላችሁ አንድ ሴል ነው የሚሞተው እንጂ ሌሎቹ አይሞቱም። ስለዚህ ያንን የሞተችን ታወጡና የቀረቱን ኢንሱሬንስ አገናኝታችሁ 374 አካባቢ ታገኛላችሁ። ስለዚህ እዚህ ቦታ ያላችሁ ማስጠቀመጥ ትችላላችሁ። እነዚህ የማግኘት እድል ከሌላችሁ ማለት ነው ስፔሻሊ ክፍለ ሀገር አካባቢ በደንብ ላይ ይገኝ ይችላል። እና እሱን እሱን ታረጋላችሁ። ሌላኛው ደግሞ ምንድን ነው? እንደዚህ እንደምታዩት አሁን ኛው ሳይኑ እቺ እንደት አድርገን እንደዚህ ነገቲቭ ሳይን ታያሳያለች ይሄ ነገቲቭ ሳይን የሚያሳየው ምንድን ነው? ነው ችግሩ ምን ሲሆን ወይ ደግሞ አሁን ሁለት ኪሎ ሰክታችሁበት ሁለት ኪሎ የማያነብ ከሆነ አንዱ የባትሪ ሀይ ከረንት ዲማንድ ሲያደርግበት ማውጣት የነበረበት ሬጉላተሩ አውትፑት ማውጣት የነበረበት ለሎድ ሴሉ እችኛዋ ናት የምትታ ሆነት ሲሆነ ባለአምስት እግሯ ናት እሷን እንዲህ ማንድ ነው የምትሰጥልን ስለዚህ የእሷን ከረንት ሞር ወደ ባትሪ ሄድና ይሻማባል። ስለዚህ እየቀነሰ ይሆናል ኪሎ። ሌላኛው ደግሞ አቀማመጡ ሲቀየር ነው። ለምሳሌ ይሄኛው ባትሪ እጅግ አይችል ሴሏ ማለት ነው። ሴንሰሩ አቅጣጫው ወደ ታች ዳይሬክሽን ነው የምታሳየው፣ እና እችኛዋ ተገልብጣ ከተገጠመች ነው አንደኛው የሚወጣ ሌላኛው ደግሞ ሲበየድ ይሄኛው ተርሚናሎቹ የዚህ ሎድ ሴሉ እነዚህ ሎድሴሎች ስታያቸው እንትኖቹ ብዙ ጊዜ ሀቀኛ ከሆነ ይህኛው ዲያግራም ይህኛው ኮንዲሽን አይነት ነው የሚጠቀመው ነጭ፣ አረንጓዴ፣ ቀይ፣ ጥቁር ይጠቀማል። ስለዚህ ይህኛውና ይሄኛው ከተቀያየረ የሳይን ምልክት ለውጥ ያመጣል። ይሄኛው አሁን ይህኛው በይጅ ይሄኛው ቀያየር ባሳያችሁ ይሄ ሳይን ይጠፋል ማለት ነው። ወይ ደግሞ አሊያም ደግሞ ይሄኛው ባትሪው ኦቨር እንትን አድርጌ ደግሞ ባደርገው ይጠፋል። ሌላኛው ደግሞ ሲነሳ የሆነ እቃ ተጭኖበት ከተነሳ ከዛ ስታነሱት ኔጌቲቭ ያነባል። ስለዚህ እነዚህ እነዚዎች አሏቸው ማለት ነው። እነዚህ ችግሮች አሁን ይህኛው የምታዩት ከላዩ ከበር ስለነበረ እና ስለተነሳ ነው ነገቲቭ እያነበበ ያለ እንጂ አሁን ደዝትበዝ ልምስ ቀይር ትን አድርገዋለሁ። ዚ ይህኛው ሳይኑ ለመቀየር ሁለት አይነት አመረጥ ንጠቀማለ አንደኛው የሎድሴሉ አቅጣጫ መቀየር ነው። አሊያም ደግሞ የነዚህ ተርሚናሎች አረንጓዴና ቀይ ማቀያየር ነው። ነገቲቭ ሲመጣባቸው እንደዚህ ማለት ነው። ስለዚህ ይህኛው